ሰላም ናችሁ። አንዳንዶቻችሁ እየጠየቃችሁኝ ነው ስለ ልጅቷ ማለት ነው። ልጅቷ በአጭሩ አጠራርጌ ነው የምነግራችሁ። ደህና ነበሩ አሰሪዎቿ። ከተወሰነ ጊዜ በኋላ ተቀይረውባት በጣም እየተሰቃየች እንደነበረች እና ብዙ ችግሮች እየደረሱባት እንደሆነ በድምጽ ትልቅ ነበር ለጓደኛዋ። ከዛ ደግሞ ደሞዟንም የተወሰነ ጊዜ ከልክለዋታል። ወደ ሀገሬ ላኩኝም ስትል አንልክም፣ አሰሪሽም፣ እንትን ይሄ መክተቡ የወሰዳትም እሱም አይፈልግሽም የፈለጋችሁትን አርጓት ብሎናል፣ አትግደሏት እንጂ ብለው። ከዛ መጨረሻ ላይ አሰሪዋ ዛሬ እኔ ወደ አሜሪካ ስለምሳፈር የምታረጉትን አርጋችሁ አካሏን የሚገላችሁ ነገር ነው። እና በላስቲክ አድርጋችሁ ቃሉ ስለሚከብድ ነው፣ ቆሻሻ መጣያ ላይ ጣሉ ብላ ኦርደር ሰጥታለች ብላ ድምፅ አስተላለፈች። በጣም የሚያሳዝኑ ድምፆች አሉ። የመጨረሻ ድምፅ ከዛ ያ ድምፅ ደረሰ። ዛሬ ለሊቱን ነው ሊገሉኝ ያሰቡት ብላ አለች። ለሊቱን እንግዲህ በአላህ ስብሓነሁ ወተዓላ እርዳታ የቻልነውን ያህል ተረባርበን፣ እዛ ሀገር ላይ ደግሞ ቆንስላ ላይ የምሰራ ራሄል የምትባል ልጅ በጣም ለእናመሰግናት እንፈልጋለን። እውነት በጣም ምርጥ ሰው ናት። ጊዜዋን ሰዓቷን እንቅልፏን ትታ እዛ አብራ ፖሊሶች ጋር ሄዳ፣ ኦፊሶች በሙሉ ዝግ ሆነው እሷ ግን እንቅልፏን ትታ ተነስታ ከፖሊሶች ጋር ሄዳ ይችን ልጅ ሲደወልለት አሰሪዋ እኔ ጋር የለችም ጠፍታለች አለን። በጣም ደንግጠን ነበረ። ከዛ ግን ፖሊሶቹ ቀጥታ ቤቱ ሲሄዱ አገኟት። አልሐምዱላህ ረብል ዓለሚን እና ደሞዝም የተወሰኑ ወራቶች አልሰጧትም ትንሽ ደግሞ መተዋት አልመሰለኝ፣ እና ክስ ማቅረብ አለባት። ስለዚህ አሁን ጥሩ ጥበቃ ላይ ነው ያለችው። የሄዱት ፖሊሶች ደግሞ እንደውም ትንሽ ሀይ ክላስ የሆኑ ፖሊሶች ናቸው፣ እና ጥሩ ሁኔታ ላይ ነው ያለችው አልሐምዱላህ ረብል ዓለሚን በአላህ ስብሓንሁ ወተዓላ እርዳታ

እንድትማሩ ማሩ ነው የተባለው። እርስ በእርስ ስንተዛዘን ስንረዳዳ አላህ ስብሃነሁ ወተዓላ ያዝንልናል፣ ይረዳናል። ይሄ ነው እህቶቹ ወንድሞቹ፣ ወገኖች። አላህ ስብሃነሁ ወተዓላ ሁላችንንም ቀጥተኛው መንገድ ይምራን በራህመቱ በእዝነቱ። አሰላሙ አለይኩም፣ ሰላም አለይኩም። እንዴት ናችሁ ሀባይብ? ሰላም ብያለሁ። ጆርዳን ሀገር የምትኖሩ ኢትዮጵያዊት እህታችን እንዴት ሆነች የሚል ጥያቄ ብዙ እየመጣ ነው። አልሐምዱሊላህ ባላ ህዝነትና ራመት። እህታችን ሊገሏት ከነበረችበት ቤት ወጥታ በሰላም ትገኛለች። ትላንትና ማታ ደግሞ አንዲት ዱባይ የምትገኝ እህታችን አረቦቹ ከሰው ቤት ከሰው ቤት እየወሰዷት እየደበደቧት በመጨረሻም ያህል በቃ ሲላቸው ሽንት ቤት አሳደሯት። ይህም አልበቃ ብሏቸው ሰውየው ራቁቷን ቪዲዮና ፎቶ አንስቶ እያስፈራራት ይገኛል። አፍሽን ከከፈትሽ ይህንም በሶሻል ሚዲያ ለቃለሁ እያለ እያስፈራራት ይገኛል የሚል መረጃ ደርሰው ነበር። አልሐምዱላህ ረብል ዓለሚን እሷም ዛሬ ጠዋት ወደ አገሯ እንድትገባ ሆኗል፣ ማለት ነው። አላህ ሱብሃነሁ ወተዓላ ያግዘን። ሁላችንንም በዚህ አጋጣሚ ከተባበርን አንድ እጅ ክንድ ከሆንን የማናሸንፈው ነገር የለም። በስደት ላይ ያሉ ወገኖቻችን መከራችን ብዙ ነው። እነሱን እርስ በርሳችን ተረባርበን ማዳን አለብን። ወዳቸዋለሁ። ሰሐባው መጡ ረሱል ሰለላሁ ዓለይሂ ወሰለምን ምን አላቸው? ሙዓዝ ብኑ ጀበል አኽቢርኒ ቢዐመሊን ዩድኺሉኒ ልጀነተ ወዩባዒድኒ ዐኒ ናር አላቸው

ይህ በአረቡ ስንድ የተለመደ አባባል ነው። እንዴት ይሄ ይጠፋሃል? እንዴት ይሄ ያቅታል? ወሀል የኩቡ እናስ ፊናሪ ላ ውጁህህም አው ላ መናሪህም ኢላ ሐሳኢዱ አልሲነቲ። ሰዎች በጀሃነም በፊታቸው በአፍጢማቸው የሚደፉት ምላሳቸው ባጨደው ነገር አደለምን? በተናገሩት ንግግር፣ በሚያወሩት ወሬ አደለምን? ምን በአፍጢማቸው ጀሃነም የሚደፉት ይህ አይደለም ምክንያቱ ብለው ነገሩት ተመልከቱ መጀመሪያ ምን ብሎ ነው የጠየቀው ሙዓዝ ብኑ ጀበል ጀነት የሚያስገባኝን ነገር ከእሳት የሚያርቀኝን ነገር ብሎ ጠየቃቸው የአላህ መልእክተኛ ምን አሉት ነገሩትና ብዙ ነገር ነገር ግን መጨረሻ ላይ እቺ ምላሰህን ጠብቅ አሉት ያን ሁሉ ኸይር ስራ ሰርተህ ምላሰህን የማትጠብቅ ከሆነ ያ ሁሉ የሰራኸውን ኸይር ስራ ሊያወድምብህ ይችላል ለዚህ ነው ረሱል ስለ ላ ስለም በሌላ ሐዲታቸው ምን አሉ ከእመቶቼ ድሃ ማለት አሉ፣ ነገ የቅያማ ቀን ብዙ ኸይራት ይዞ መጥቶ፣ ነገር ግን ያንን ኸይራት በተናገረው ንግግር ምክንያት፣ በሰደባቸው ሰዎች ምክንያት ያንን ሐሰናት ያንን ምንዳውን ተቀብለውት ባዶ ሆኖ ጨርሶ፣ ከዛም ሌላ የበደለው ሰው መጥቶበት የሚሰጠው ሐሰናት ስለሌለ ተበደለውን ሰውዬ ወንጀል እንዲሸከም ተደርጎ ጀሀነም የሚገባው ነው። ይህ ነው ድሃ ማለት አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የሰራኸውን ኸይር ስራ ያከማችኸውን ኸይር ስራ በምላስህ እንዳታጣው ተጠንቀቅ። እቺ ምላስ ጉዷ ከባድ ነው፣ ጉዷ አያልቅም። ካሊያስካት አስበህ ካላወራህ ማለት ነው የምታመጣው ነገር ከባድ ነው።

እነሱ ለናንተ ልብሶች ናቸው። ወአንቱም ሊባሱ ለሁን፣ አዎ እናንተም ለነሱ ልብሶች ናቸው። ሸታኒ በይነ አልዓዙቢ ወልሙተዘውጅ ላጤ ሚስት የሌለው እሱና ያገባ ምን አገናኘው? ፈጽሞ አይገናኘው። ማግባት የነቢያቶች መንገድ ነው፣ አርአያ ነው። ያገባ ሰው ከነቢያቶች ጋር የሚመሳሰልበት

ናአም ዘዋጅ፣ ጋብቻ ማለት ክብር ነው። ጋብቻ ማለት ሁዱእ ነው። ጋብቻ ማለት እስተቅራር ነው፣ መረጋጋት ነው፣ እረፍት ነው፣ ማረፍ ነው፣ ሁዱኡን መቀዝቀዝ ነው። አዘዋጅ ዓለሙን ለው ዐረፍተሁ ለበከይተ ዓላ ፈዋቲህ ዘዋጅ ማለት። ምናልባት ብታውቀው ኖሮ እስከ ዛሬ እንዲህ ያለው ዓለም እንዴት አመለጠኝ ብለህ ምናልባት ልታለቅስ ምችልበት ነው። አዘዋጁል ሙባረክ አዘዋጁል ሃዲ ሳሌሕ ሴት የተጋራችበት ዘዋጅ፣ አዘዋጁ ቢናኡ ሙጅተማዕ ዘዋጅ ማለት ቢናኡ ሙጅተማዕን ህብረተሰብን መገንባት ነው። ፈክር

የሆነ ጊዜ ያ ታልፎ ወደ ሌላ ምዕራፍ ሲሸጋገሩ ልጅ ተረግዞ ሆድ ውስጥ ሲንቀሳቀስ ልጅ ይሙት ይላሉ። ልጅ እንዴት ይሞታል? እንኳ ተወልዶና በሆድ ያጫውታል ትላለች። ኤው ለዚህ ጋር ንካው፣ እረ እዚህ ጋር እየገፋኝ ነው ትላለች አዘውች ሚስት ከዛ በኋላ አላህ ስብሃነ ወተዓላ ፈቅዶት ደግሞ ባባ ኦሚ የሚል ልጅ ደግሞ ይመጣል። ልጅ አለ መውለድ ከወለዱ ወዲያ ጥሎ አለመሄድ መሄድ እንደሚሉት አሁን ደግሞ ሃይድሮጂን ቦንድ ይፈጠራል። እሱንም እሷንም እቅፍ አድርጎ የሚይዝ አንድ ላይ የሚያጣምር ገመድ ይመጣል። ታዲያ ይህ ልጅ ተወልዶ የ ከእናት በኩል ያሉ ዘመዶችን አያስተሳስርም ከአባት ጋር ከአባት በኩል ያሉ ዘመዶችን ከእናት ጋር አያስተሳስርም ይህ ሙጅተማዕ ህብረተሰብን አይገነባም ይህ ነው አዘዋጁ ቢናኡ ሙጅተማዕን አዘዋጁ ሕፍዙልነፍስ ጋብቻ ማለት ነፍስን መጠበቂያ ነው